ሰላም ሰላም የተከበራችሁ የእዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? እንግዲህ በማለዳ አዲስ አበባ እንግዲህ እንደ ዝናባማ ናት፣ ወደ ሞቃታማ አዳማ የሄድኩ ነው የምገኘው። ከዚህ ቀደም አንድ ታሪክ ወደ እናንተ አድርሰ ነበር፣ የረድኤትን ታሪክ ብዙ ተመልካቾች ታስታውሱታላችሁ። ጎንደር ዩኒቨርሲቲ ጂኦሎጂ ዲፓርትመንት ግራጅዌት አደረኩኝ ማለት ነው። ሳይቶች ኮንትራክት እያያስኩኝ ሰራለሁ፣ እና ደግሞ ሮድ ኮንስትራክሽን ፈቃድ አለኝ እና በእሱ የተለያዩ ጨረታዎች ምናምን መንግስት ጋርም ይጫረታሉ። ከናሽናል እና ከዳንጎቴ ሲቪንቶ ያመጣ ሸጥ ነበር ማለት ለነጋዴዎች ያከፋፍል ነበር። በየሳምንቱ የሚሰበሰበው እቁብ ወደ ሁለት ነጥብ አራት ሚሊዮን ብር ምናምን ነው የሚሰበሰበው ና እሱን እቁብ ገቢ ወጪ የማደርገው እኔ ነኝ። አሜሪካን ሀገር የሚኖር ጓደኛ ነበረኝ ሊያገባኝ የሚፈልግ ሲቪንቶም እንዳቀርብለት ስራም እንዳግዘው ስልኬን ተቀበለኝ። ምናልባት በከተማው ላይ አሁን እንዳልሽው ወይ በሰራባቸው በዙሪያው ተወዳጅ መሆኑ ላይክ ተከባሪ መሆኑ ጫና ፈጥሮብኛል፣ ማለት ታስበልሽ ሪሌሽንሺፕ ለመጀመር ግን እናቴ እኔ ምንድነው በሰዓቱ የሚመስለኝ ሌላ ሰው እንዳገባ ስለምትፈልግ ከዚህኛው ነው ልታርቀኝ ነው ብዬ ነው የማስበው። ኑሯችሁ እንደ ባልና ሚስት ነው እንደ ጓደኛ ነው እንደ ምንድን ነው? የሆነ ውስድ ያደርገኛል። ልብ ምት ይጨምራል። እማላቀው በቃ ከዚህ በፊት በህይወቴ ተሰምቶኝ የማያውቅ አይነት ስሜቶች ይመጡብኛል። ማለት መቶ ሚሊ ግራም ነበር እምወስደው በቀን ውስጥ ማለት ነው። ከዛ በኋላ ሶስት አራት እያደረኩኝ ዋን ላይ አስር ደረስኩኝ። በ4500 በ4500 ለቀን 4500 ብር ማለት ነው። እንደዛ የ10 ቀን 45 45000 ብር የ10 ቀን ገዝቼ የሆነ ቦታ እቀመጣለሁ፣ አልወጣም ቀኑ ሙሉ የምሰራውም ስራ ስለሌለኝ በቃ ራሴን መድኃኒት እየውቀው ቀኑ ሙሉ እዛው ጋር ቁጭ። እንዴት ነው እየመጡ እንዴት ሱስ ውስጥ ገበ ያለሽ? እንዴት እንደዚህ ታደርጊያለሽ? ከአንቺ አይጠበቅም አንቺ እኮ ይሄ አይደለሽም ምናምን። አንድ የምነግራችሁ ዜና አለ ብላለች። ምንድን ነው እንግዲህ፣ ተከተሉኝና እዛው ስንደርስ ከራሷ የምናደምጠው ነው የሚሆነው። እኔ አለምሰገድ ታደሰ ነኝ፣ አብራችሁኝ ቆዩ። እንዴት ነሽ ረድኤት? እግዚአብሔር ይመስገን። ደህና ነሽ? እግዚአብሔር ይመስገን በጣም ስለተገናኘን እንግዲህ ደስ ብሎናል እም ብዙ ተመልካቾች እንግዲህ ቅድም እያወራን ነበር አይደለ? መቼ ነው ለመጀመሪያ ጊዜ ቢሮ የመጣሹ እያልኩሽ ነበር እና አይ ቲንክ ሰኔ ላይ ምናምን ይመስለኛል። ከዛ በኋላ እንግዲህ ታሪክሽ ለህዝብ ከደረሰ በኋላ ያንቺ ታሪክ ያንቺ መሆኑ ቀርቶ ብዙ ተመልካቾች ሆኖ ነበረ። ብዙ ተመልካቾች በአንቺ ታሪክ ውስጥ ተምረዋል፣ ብዙ ነገርን አይተዋል። ከዛ ውጭ ደግሞ እንደው ምን ላይ ናት ምን ላይ ደረሰች የሚለውንም ጭምር እለት በእለት ሲከታተሉ ነበር። በተለይ ከእርግዝናሽ ጋር በተያያዘ ዛሬ እንግዲህ ለሶስተኛ ጊዜ ይመስለኛል ተገናኝተናል። ለሶስተኛ ጊዜ የተገናኘንበት ጉዳይ ደግሞ እንግዲህ ወደኛ ካደረሽ ታሪክ ጋር በተያያዘ የልጄ አባት ነው ካልሹ ሰው ጋር በተያያዘ እንግዲህ ከዚህ ከበተለይ ከምትወስጃቸው ከነበሩ መድኃኒቶች ጋር በተያዘ ክስ ላይ እንደነበርሽ አውቃለሁ። እና ዛሬ ፍርድ አግኝቻለው አለም ያልሽኝ እና ምንድነው ለተመልካቾችም እንግዲህ እናድርስ ብዬ ነው የመጣሁት እና ምን ሆነ እንዴት ነው? በቅድሚያ ግን እንደው ወደዚህ ከመግባቶች በፊት ያለፉት ጊዜያቶች እንዴት ነበሩ? ልጅ ሻውን ስን ጊዜ ሆነው? አመሰግናለሁ በጣም አሁን ልጄ ኦልሞስት ስድስት ወር ከምናምን ወደ ሰባት ወር እየገባ ነው። ትንሽ ቀን የቀረው በ18 ኦልሬዲ ይገባል። ወደ ሰባት ወሩን ይጀምራል ማለት ነው እና ጥሩ የእናትነት ጊዜ። እንደ እናት የሚከብዱ ነገሮች አሉ። ልጅ ማሳደግ በራሱ የራሱ ጫናዎች ቢኖሩትም፣ ግን ከጫናዎቹ ደግሞ ከልጅ የምታገኘው ደስታ ጊዜያትን ሳታውቃቸው እንዲሄዱ ነው የሚያደርገው እና እግዚአብሔር የካሰኝ ጊዜ ደስ እያለኝ የምኖርበት ጊዜ ላይ ነኝ ያለሁት። የአብዛኛው ኢትዮጵያዊ ጸሎት፣ መልካም ምኞት ፍሬ ነው ይሄ ልጅም፣ እኔም ማለት ነው እና እግዚአብሔር ክብሩን ይውሰድ። ጥሩ ነገር ነበር ሳሳልፍ የነበረው ማለት ነው። ያው አንዳንድ ነገሮች ያጋጥማሉ እንዳመጣጣቸው፣ ከእግዚአብሔር ጋር ብርታት የሚሆነው እግዚአብሔር ነው እያለፍኳቸው እዚህ ጋር ደርሻለሁ ማለት ነው። ስድስት ወር ሆነው አልሽ። ያኔ የማስታውሰው ስም ለልጄ ስም አውጡለት ኮሜንት ላይ ከታች አለሽ። በጣም ብዙ ሰው ኮሜንት እንዳደረጋው፣ አይ ነው አቃና ከተመልካቾች ነው ስም ያወጣል። አዎ ከተመልካቾች ነው ስም ያወጣል። ማን አልሽ? ፔሊያ አልኩት እና ምን ፔሊያ? ፔሊያ ፔሊያ ማለት ነው ኤብራይስጥኛ ነው የእግዚአብሔር ተአምር ማለት ነው ይሄ ተአምር ነው ማለት ይሆናል ተብሎ ከተነገረኝ ነገሮች፣ ከሰዎችም ኤክስፔክቴሽን ማንም ያልጠበቀው ነገር ነው እና እውነትም ተአምር ነው ይሄ። ብዙ ሰው እግዚአብሔር ላንቺ አዳላል እስኪለኝ ነው በብዙ ነገር እየሆነልኝ እየተሳካልኝ ያለው እና መውለድም በራሱ በረከት አለው መሰለኝ። በቃ የደስታ ጊዜ ነው እያሳለፍክ ያለሁት። ለእኔ ተአምር ስለሆነልኝ ነው ይህንን ያወጣኸው ወይም ያወጣሽው። እህት ወይ ወንድም እንግዲህ ደስ የሚል ስም ነው፣ ተርጉማ ያለው ትርጉም አዘል ስም ነው። አንዲት እንደውም አሜሪካን ነው እንግሊዝ ሀገር ያለች እህት፣ በጣም መልካም እህት፣ እሷ በእሷ ወጣችለት ስም ነው የምትጠራው ልጅ። ስላንቺ ስትጠይቀኝ ብዙ ትጠይቀኛለች እና ደና ነው ወይ ብላ እሷ ያወጣችለት ስም አለና በሱ ስም ነው የምትጠይቀኝ የነበረው። ስለዚህ እንግዲህ የኛውን ስም መምረጥሽንም በእግረ መንገድ ያው ለተመልካቾች አድርሰናል ማለት ነው። እሺ ወደ ዋናው ጉዳይ ልመለስ። እንግዲህ ወደ በኋላ እንግዲህ ወደ ፍርድ ወደ ህግ አካላቶችም መሄድና ጠይቃለሁ፣ እንግዲህ ምን ላይ እንዴት ነበር ፕሮሰሱ የሚለውን ግን፣ ከዛ በፊት እንደው ካንቺ ልስማ። ፍርድ ቤት ምን አለ? በምን ጉዳይ ላይ ነው ያላችሁት? አሁን በምን ሁኔታ ላይ ያው አሁን ላይ ፍርድ ቤት ፕሮሰስ አልቆ ውሳኔ ተሰጥቶናል። ሁለት አመት እና አስር ሺህ ብር መቀጮ ተፈርዶበት እሱ ወህኒ ቤት ነው ያለው። ያው አድካሚ ነገሮች አሉት፣ ፍርድ ቤት መመላለሱ ምናምን ብዙ አድካሚ ጉዳዮች አሉት። ግን ከዛ በኋላ የመጡ ውጤቶች ጥሩ ናቸው። አብዛኛው ሰው የሚሰጠው አስተያየት አለ ይህንን ከሰማ በኋላ ላይ በዙሪያ የሚያሉ ሰዎች ምናምን አነሰ ሴቶች ላይ የሚደርሱ ጥቃቶች የፍርዱ ማነስ ነው እንደዚህ የሚያደርገው ምናምን የሚሉ አስተያየቶች እሰማለሁ። ግን አንድ ሰው ከተማረ አንድ ወርም አንድ ሳምንትም ለሰው ልጅ ለገባው መማሪያ ስለሚሆን አክሴፕት አድርግ ያለው አነሰ ብሎ ማለት ምን አስባለሁ። አንድ ሰው በእንደዚህ አይነት የህግ ጥላ ከለላ ስር ሲሆን ብዙ ነገሩ ይቀየራል ብዬ አስባለሁ። ይህንን ነኝ ብሎ ማሰብና ሆኖ መገኘት የተለያዩ ነገሮች ናቸው እና ምናልባት በጥሞና ካሳለፋቸው እነዚህን ጊዜያቶች ነገሮችን ለመለወጥ ለሱ ጥሩ ራስን መግዣ ጊዜ ነው ብዬ አስባለሁ። ሁለተኛ ነገር አንዳንድ ነገሮች አሁን ላይም ፍርዱ ካለቀ በኋላ ከሱ ሰዎች የሚመጡ ማስፈራሪያዎች ምናምን ነገር አሉ በይግባኝ ይወጣለው አንድ ነገር አድርጌሽ መግባቴ ካልቀረገ ባለው አይነት አስተያየቶች ማለት ነው። እና ይሄ መንግስት የያዘው ጉዳይ ነው፣ ህግ የያዘው ጉዳይ ነው። እንደዚህ አይነት ጥፋትን ላጠፋ ሰው በሆነ ነገር ለቆ ወይ በዋስ ወር በሆነ ነገር ወጥቶ ጥቃት እንዲያደርስብኝ እኔም ዜጋ ስለሆንኩኝ ፍቃድ ያገኛል ብዬ አላስብም። ምክንያቱም ለምሳሌ አንተ እንደ ጋዜጠኛ የጋዜጠኛ ሙያህን ተጠቅመ ሰዎችን ከጎዳክ ነገር ላይ ህብረተሰቡን ስለማስፈልግ ጋዜጠኝነት የሚጠቅም ስለሆነ ብለህ በጥፋተኝነት በተጠየቅበት ጉዳይ ብትጠይቅም የሚያስኬድ ነገር አይደለም። ለምን ሙያህን ተጠቅመን ይጎዳው? የልጅ አባትም እኔን ይጎዳው ሙያውን ተጠቅሞ ነው። ስለዚህ በሙያው ለሚያስፈልጋቸው ሰዎች መድረስ እንኳን ቢፈልግ መቀጣት ያለባትን ጊዜ ራሱን ማረም አለበት። ለምን ላይክ በሌላ ነገር አይደለም። ባለችው ሙያ ሰዎችን በሚያገለግልበት ሙያ ስለሆነ አታኪ ያደረገኝ ማለት ነው። ይሄንን ከመንግስትም ከህግ አካላትም የምጠብቀው ነገር ነው። ለጥቃትም ይተውኛሉ ብዬ አላስብም። አሁን እንዴት ነው መድኃኒት እየወሰድሽ ነው ወይስ አቁመሽ ነው? አይ በፍጹም አልወሰድኩምም። ኦልሞስት ቆየኝ ከመውለዴ በፊት ነው ለዝግጅት ለልጄ ያቆምኩት። ከባድ ጊዜ ነበር ያሳለፍኩት ብዙ ህመሞች አሉት። በራሱ ተያይዞ የመጡ የጤና ጉዳቶች አሉ፣ እኔ ላይ ማለት ነው። እንኳን ከመጠን በላይ በመጠኑ የሚወሰዱ መድኃኒቶች ያው ሳይድ ኢፌክት እንዳላቸው ይታወቃልና የጎዱኝ ነገሮች አሉ። ግን እግዚአብሔር ይመስገን፣ ትናንትናን እንደዛ የታገልኩት ትናንትና እንደዚህ ዋጋ የከፈልኩት ዛሬን የተሻለ ነገር ለማግኘት ስለሆነ ዛሬ ላይ ምንም አይነት ዊዝድራል ሲምፕተም ሌሎች የጤና ህመሞች ቢኖሩብኝም፣ ዊዝድራል ሲምፕተሞች ምናምን ግን ኮምፕሊትሊ ያለም። እግዚአብሔር ክብሩን ይሰድ፣ በጣም ደህና ነኝ። አሁን ረድኤት ደህና ናት፣ ምክንያቱም ከዛ ስሜት ወታለች። እስካሁን የማስታውሳቸው ነገሮች አሉ። ለምሳሌ አንድ ቪዲዮ እንደውም ነበር አይደለ? የመጨረሻው ቪዲዮች በራሱ ቲክቶክ ነው ሚባል ነገር ላይ ለቀቅ በቃኝ ያለም በቃኝ ብለሽ ራስሽን ለመጉዳት አስበሽ የነበረበት ጊዜ ነበር። አሁን ያን ጊዜ አስቤ አሁን ዛሬ እንዲ ፍልቅልቅ ብላ ማየት ንድ ረድኤት ሳይ ምን ያህል ደስ እንደሚለኝ እኔ ያውቃለሁ። ቢከውዝ ይህን ስሜት ለሌሎች ተመልካቾች መጋባት አለበት አስባለሁ። ሰው ከተስፋ መቁረጥ ውስጥ ይወጣል። ሰው ከባድ ካለው ችግር ውስጥ ይወጣል። ሰው አላልፈውም ያለውን መከራ ያልፋል ማለት ነው። አይደለም ይቸገራል፣ ያጣል፣ ያዝናል፣ ሰው ያስቀይመዋል፣ ያስከፈዋል። ግን ከዛ ነገር ደግሞ እግዚአብሔር ሲረዳ መውጣት እንደሚቻል ማሳያነሽ ብዬ ስለማሰብ ነው። ደህና ነሽ ወይ ያ ስሜት ሙሉ በሙሉ ጠፍቷል ወይ ብዬ መጠየቅ የፈለግኩት ዛ ያው፣ በመሀል አንዳንድ አድካሚ ነገሮች ይመጣሉ፣ ስሜት መለዋወጦች ይኖራሉ ትላንትና የነበረኝን ስራ ላይ የነበረኝን ነገር ሳስበው ብዙ ነገሮች አሁን ላይ ራሴን ለመቻል የማደርጋቸው እንትኖች ወደኋላ መመለሴ ይፈትኑኛል እና ፍርድ ቤቶች ላይ ደግሞ ማለት የራሱ አካሄድ አለው ህግ ላይ ማለት ነው። በአንዴ ዛሬ ተነስቶ ፍትህ ማግኘት አይቻልም። ምክንያቱም የሚሰሯቸው የሚያመዛዝማቸው ሰውየው እውነትስ ጥፋተኛ ነው አይደለም የሚለውን ነገር ማጣራት ስላለባቸው፣ ግን እንደ ሰው ትቸኩላለህ እና የሆነ ጊዜው ሲዘገይ ጊዜ ቁጥር ነበርና በቃ እኔ ሞቼ ለምን ለሌሎቹ እንደ ሻማ እሆናለው ቢያንስ ቶሎ ፍትህ ይሰጣል ምናምን የሚል አመለካከት ነበረኝ ግን እግዚአብሔር ያየልኝ ነገር ነበረ እና ባልሞክረውም ባላደርገውም ልጄን እያየውኝ ደግሞ እኔ ነኝ ያለሁት ገባ፣ እና ጠንክሬ መቆም እንዳለብኝ ስለተሰማኝ ያንን ጊዜ አልፌዋለሁ። እና ለሌሎችም ሰዎች ማስተላለፍ የምፈልገው በዚህ አጋጣሚ እኛ ባልነው ጊዜ አይደለም ነገሮች የሚሆኑት፣ እግዚአብሔር ባለው ጊዜ ነው የሚሆኑት እና ሁሌም እንትን ስንጸልይም ሆነ ነገሮችን ስንጠብቅ እግዚአብሔር ፈቃድ ይሁን ነው። እኔ ባልኩት ጊዜ ሆኖልኝ ቢሆን ምናልባት ወይ ከዚህ ያነሱ ነገሮች ናቸው፣ ኦር የራሱ ነገር ነበረው፣ ግን እግዚአብሔር ባለው ሰዓት ሲሆን ደስ ይላል። ነገርን ሁሉ በጊዜው ውብ አድርጎ ሰራው ይባል፣ ሁሉም በጊዜ ሲሆን ደስ ይላል። ለመናገርና ደግሞ ምን ይላል ነው እንግዲህ ነገን ያየ ሰው የለም፣ ባለኝ መረጃ እንግዲህ ዓለም ላይ ባለ ጥናት ስለ ነገ እንገምታለን እንጂ አይደል እናስባለን እንጂ ነገን ያየው ነገ ኤግዛክት እንደዚህ ይሆናል ብሎ የሚናገር ሰው የለም። ነገ የእግዚአብሔር ነው የአምላክ ነው ነገ። ስለዚህ ዛሬ ተስፋ ልንቆርጥ እንችላለን፣ እንዳልሹ እንዳንችል ልንሰበር እንችላለን፣ ልናዝን ልንከፋ እንችላለን። ግን ነገን በተስፋ ማየት ከቻለን እንደዚህ ጥሩ ነገሮች ልናይ እንችላለን ማለት ከዛ ስሜት መውጣት ይቻላል ማለት ነው። ስለዚህ ያን አስተምረሻል ብዬ አስባለሁ ለብዙዎች እና እንግዲህ ምናልባት ብዙ ተመልካቾች አይነው በብዙ ነገር ከኑሮም፣ ከትዳር፣ ከቤተሰብ ሕይወት ከብዙ ነገር ጋር በተያያዘ እንደዚህ አይነት ረድኤት የተሰማት ስሜት የተሰማችሁ ሚሊዮኖች ትኖራላችሁ፣ እንኖራለን። ሁላችንም ዋንስ እንደዚህ አይነት ስሜት ይሰማናል ብዬ ስለማሰብ ግን መውጣት ይቻላል። ለአምላክ በመንገድ በምናምነው እምነት ቀረብ ማለት ሁሌም እንደምንለው ሂዱ መስጊድ፣ ሂዱ ቤተክርስቲያን፣ ሂዱ ቸርች፣ የምታምኑ ቦታ ቀረብ በሉ፣ ጠይቁ፣ ምላሽ አለ። ራስን መጉዳቱ ራስን የሆነ ነገር ማድረጉ በፍጹም ምላሽ ሆኖ ስለማያውቅ ስለማይሆንም ማለት ነው፣ እና ያን ብዙ ተምረንበታል ብዬ አስባለሁ። አሁን እንግዲህ መቼም ስድስት ወር ልጅሽም ጠንከር እያየወት ነበር፣ ጎርምሷል፣ ኦልሞስት ጎርምሷል እና ስራ ምናምን እንዴት ነው? አሁን ምን አሰብሽ? ስራ ያው የግድ መስራት አለብኝ። ያኔ ስታናገረኝ በሶስት ወር እጀምራለሁ ምናምን ብዬ ነበረ፣ ግን ከባድ ነው። አሁን ራሱ ዳይኬር አስገብቼው ነው። እንዴት ነው የሚለውን ገና ከራሴ ጋር እየተመካከርኩ ነው። ግን እስከዛ አንድ ሁለት ቦታዎች ደውዬ ነበረ። ኮንስትራክሽን ድርጅቶች ላይ ለጊዜው ሳይት የላቸውም ከፈረሳ ያሉ የኮሊደር ልማቶች ምናምን ስለሆኑ ግን ስራ ሲኖር እንደሚጠሩኝና እና እንደምገባ ቃል ገብተውልኛል። እግዚአብሔር ያውቃል። እስከዛ ግን እኔ ሽፎኖች ምናምን ኦንላይን ላይም እየሸጥኩኝ ነው ከዚህ በፊት ያልኩትም ሱቅ ላይ በዚህ አጋጣሚ ማመስገን የምፈልጋቸው ሰዎች አሉና የያኔውን ቃላቸውን አሁን ላይ አዲስ ህንፃ ገንብተው ጨርሰዋል። መብራት አይል ዳዳሙል የሚባል ማለት ነው እና እዛ ስር ተቀያሪ ሱቅ ሰጥተውኛል። ኪራዩም ከአሁን ጀምሮ የሚቆጥር አድርገው ለስድስት ወር የእንትን እንድም አቶ ገዛኸኝ፣ አቶ አማረ የህንፃውንም ባለቤት አቶ አብርሃምን በጣም ላመሰግናቸው እፈልጋለሁ። ማለት ሰው ገንዘብ መሰብሰብ እንጂ ገንዘብ መስጠት ላይ ልቡ በደነደነበት ሰዓት ያን የቃልን አክብሮ አሁን ላይ ማድረግ በጣም ከባድ እና ጥሩ ልብን ይጠይቃል እና በጣም አመሰግናለው እና ሽፎን ኦንላይን ላይ እየሸጥኩ ነው ያለው። ስለዚህ ሽፎን አሁን አንቺን ማዘዝ ይችላሉ። ተመልካቾች ማን መደርወል ይችላል? ማዘዝ ይቻላል። ትቻለሽ፣ ቢያዙሽ ኦርደር ቢያደርጉሽ? አዎ፣ እስካሁንም ኦርደር አድርገውኝ የላኩላቸው ጀርመን ሀገር ምናምን አሉ። ስለዚህ ስልክሽ ይቀመጥላቸው። ስልኬ 0939 1464 59 ነው አሁን ባለቻችሁ ወይም ከስር እናስቀምጠዋለን ተመልካቾች በየትኛውም መልኩ ደውለው በመላው ዓለም ያሉ እንግዲህ ብዙ ተመልካቾች አሉ በተለይ እንደዚህ ሽፎን ምናምን የሚፈልጉ ብዙ ይኖራሉ ብዬም ስለማስብ እነሱም ያዙሻል ይሄም ማበረታታት ነው እንደውም ገንዘብ ከመስጠት ስራሽን ሰርተሽ ሲሆን አረ ደስ ይላል ላንቺም ደስ ይላል በጣም ስለዚህ እንደዚህ ያደርጋሉ ብዙዎች ብዬ አስባለሁ ረድኤት ዋናው መበርታት መጠንከር ነው በጣም ደስ ብሎኛል በዚህ ሞራል ውስጥ ደሞ ሆነሽ ስላገኘሁሽ ተመልካቾችም በየትኛውም አይነት ጉዳይ ላይ ረድኤትን በሀሳብ በጣም ፍጹም ቀናነት በተሞላው መልኩ እሷን ማገዝ መደገፍ፣ ማግኘት ነው የምትፈልጉ፣ ስልክሽ ይቀመጥላቸው፣ ይደውሉልሽ። ሌላ አንድ በጣም ላመሰገናቸው የምፈልጋቸው ሰዎች አሉ። ከተቻለ ማመስገን የምትፈልጊው መናገር የምትፈልጊው ነገር ካለ እድል ሰጥቼሻለሁ። በመጀመሪያ እግዚአብሔር ክብሩን ይሰጥ ስለ ሁሉም ነገር። እናንተንም እግዚአብሔር አምላክ ይባርካችሁ። የሰዎች ሀቅ ተድበስብሶ እንዳይቀርብ ስለምትሰሩ ማለት መቶ እዛ ኢንተርቪው ማድረግ እሱም አንድ ነገር ነው፣ ግን ይህን ሁሉ ጊዜ ነዳጃችሁን፣ ጊዜያችሁን እዛ ብትሆኑ ሶስት አራት ፕሮግራም የምትሰሩበትን ጊዜ ነው አቃጥላችሁ የምትመጡት እና እግዚአብሔር አምላክ ብድራችሁን ይክፈላችሁ። ሌላው አንዳንድ በእሱ ሙያ ውስጥ ያሉ ሰዎች ከጎኔ ነበሩ አሉና በጣም አመሰግናለሁ። ያው የጤና ባለሙያ ሆኖ እንደዚህ ማድረጉ የተሰማቸው ሙያቸውን እንደተነካ ሁላ የተሰማቸው ከጎን የነበራችሁ በሙሉ በጣም አመሰግናለሁ። በዛኑ ልክ ደግሞ የሕክምና ማስረጃዎችን እየደበቁ ብዙ ነገር ሲያደርጉ የነበሩ እግዚአብሔር በራሱ ጊዜ ነገሮችን ገልጦ ባያጋልጣቸው ሊቀር የሚያስችል ደረጃ የሚያደርሱ ሰዎች የሰሩ ስራዎችን ያደረጉ ሰዎች አሉና እግዚአብሔር ልቦን አይስጣችሁ። ማለት ሰው ነን፣ ነገ ምን እንደሚገጥመን አናውቅም። በአንድም በሌላም ጉዳይ የተለያዩ ችግሮች ውስጥ ልንገባ እንችላለን እና ለሰዎች መልካምን ማድረግ ነው እግዚአብሔር የሚወደው የሚያስተምረው። ሌላው ከመጀመሪያው ጀምሮ ስለ ሕጉ ደከሜን ሰለችኝ ሳትል አዲስ የምትባል ሴት አለች። እሷ ኢዮላዎች እነ ቤታኒ እና ፋፊ፣ ሴቷ ብዙ ሆስፒታል ሆኜ በተለይ ከጎን የነበሩ እነ ቃል ኪዳን እና ወንዶች ሆነው ደግሞ አንዳንድ ወንዶች የሚሰጡት ኮሜንት የሚያናድዳለ። አንዳንድ ወንዶች ደግሞ እነ ሞቲ ምናምን የሚባሉ ልጆች አሉና በአካል አያውቁኝም። የሚገርመው ግን ከጎኔ ነበሩ፣ ይጸልዩልኛል፣ እኔን የሚያስቀኝን ነገር ያደርጉልኛል ብዙ ነገር እና እግዚአብሔር አምላክ ሁለታችሁን ይክፈል። እኔን የነካኝ እንቅፋት ቤታችሁም አጠገባችሁም አይድረስ ማለት እፈልጋለሁ። ሌላው የህግ አካላት በጣም በዚህ አድካሚ በሆነ ብዙ ነገሮችን እየተደበቀ ለማውጣት እየታገሉ የነበሩ እና አቃቢ ግቢሮ በዋነኝነት ደግሞ መዝገቤን ይዞ የነበረው እጅግ አድርጌ አመሰግናለሁ። ታግለዋል ፍትሄን ለማውጣት ማለት ብዙ እንትን ብያለሁ። መረጃ በሰጧቸው ቁጥር ስራቸውን በአግባቡ ሰርተዋል እና እጅግ በጣም አመሰግናለሁ ማለት ወዳለሁ። ምናልባት ያው ሁሉንም ጠርቶ ማመስገን አይቻልም፣ እና ሁላችሁንም ከጎን የነበራችሁ እግዚአብሔር አምላክ ብድራችሁን ይክፈል። ቤታችሁ ሀዘን መከራ አይግባ። ሁሉም ኢትዮጵያውያን በጸሎት ከጎን የነበሩ እግዚአብሔር አምላክ ይባርካችሁ። በጣም አመሰግናለሁ ማለት እፈልጋለሁ። እኛም በጣም እናመሰግንሻለን።